አብዛኞቻችን እንደ ቁጭ ብለን አልጋ ላይ ወይም ወንበር ላይ ወይም በቴሌቪዥን እያየን በጣም ነው የምንመኘው። ማህበራዊ ሚዲያ ላይ የምናያቸውን ሰዎች ህይወት እንመኛለን። የነ ሮናልዶን የነ ሜሲን፣ ላምበርጊኒ፣ ቡጋቲ፣ ፌራሪ ምናምን የምንመኝ አሁን ያለ ወጣት ደግሞ እሱ ነው የሚመኘው። ሀብታም መሆን ይፈልጋል። ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም። ከአልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል። ሰክሰስፉል መሆን ይፈልጋል። የተለያዩ ጉዳዮች በህይወቱ እንዲሆኑ ይፈልጋል ነገር ግን ምኞት ታውቃላችሁ ብዙ ሰራተኛ ይቀጥራል ደሞዝ ግን አይቀርም አሜሪካ ደርሶ ይመጣል ትኬት ግን አይቆርጥም ከአልጋቸው የማይወርዱ የሰነፎች ሀብት ነው ምን ምኞት ስለዚህ አብዛኛው ጊዜያችን የሚቃጠለው ስንመኝ ነው አንድ ሰው እግር እያለው እጅ እያለ አንድ ሰው ተምሮ ጥሩ ቤተሰብ እያለ መስራት የሚችልበት ፕላትፎርም እያለው ቁጭ ካለ ማይሰራ ከሆነ አብቷል በምንም ታምር እግዚአብሔር ከሰነፎች ጋር ብረት ነው እግዚአብሔር ቃል ኪዳኑን የሚያደርገው እግሮቻቸውን ከፈቱ እጆቻቸውን ካጸኑ ሰዎች ጋር ነህምያ ተመልከቱት። ብዙ ሰዎችን ተመልከቷቸው። ከምንም ተነስተው ታሪክ የሰሩ የከተማ ቅጥር የገነቡ እጆቻቸውን ሲያጸኑ እግዚአብሔር አምላክ ከነዛ ሰዎች ጋር እግሮቻቸውን ከፈቱ ሰዎች ጋር ኪዳን አደርጋል። ምንም ይሁን እግዚአብሔር በሰጣችሁ ጉዳይ ነው መክሊታችሁት። ምንም ይሁን በየትኛውም ምን በማህበራዊ ሚዲያ ይሁን በፈለጋችሁት ጉዳይ ብቻ ፊት ለፊታችን አሁን እያለክ ያለውን ደስ ነው። ንቃ በሬ ወጣቶች ስሙኝ፣ የምትሮጡበት ጊዜው፣ የምትሰሩበት ጊዜው፣ የምትማሩበት ጊዜው። ጠቢቡ ሰለሞን ስንፍናም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርኩኝ ይላል። ብዙዎቻችንን ሴጣን ካበላሸብን ይልቅ ስንፍናችን ያበላሸብን እንደሚበልጥ ማመን አለብን። ብዙ እድሎች ያመለጡን በሮች ስለተዘጉብን፣ ስላልተማርን ሳይሆን ከስንፍናችን የተነሳ ብዙ መስራት ስንችል አንዳችን የሚቆጠር ነገር ሳንሰራ እድሜ ያስቆጠርን ሰዎች ብዙዎች ነን። ለስንፍናችን ደግሞ ምን ድርድራቸው፣ ምክንያቶች የትየለሌ ናቸው። በጣም ሰነፍ ከመሆናችን የተነሳ ብዙዎቻችን ምትሃት የምንጠብቅ አስማት የምንጠብቅ እግዚአብሔር ሰማዩን ቀዶ ምድሩን ቧጦ የሆነ ነገር እንደሚያደርግልን የምንጠባበቅ ሰዎች ብዙዎች ነን። እግዚአብሔር አያደርግም፣ ታምራት አይሰራም አላልኩም። የእግዚአብሔር ዋነኛው ዓላማ ግን ታምራቱ ኦብጀክቲቭ አለ፣ ታምራቱ ምክንያት አለ። የሰነፎች ማበረታቻ አይደለም የእግዚአብሔር ታምራት። የስንፍና ማበረታቻ አይደለም የእግዚአብሔር ታምራት። የእግዚአብሔር ታምራት ፐርፐዝ አለ፣ የእግዚአብሔር ታምራት አላማ። ስንፍና ምንድን ነው ብላችሁ ለምትሉ ሰዎች ለሞት ማንቀላፋት ነው ስንፍና፣ እየወደቁ አለማመን፣ ከእውነት ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ማለት ነው። ዝንብና ማለት እኛ በጣም ብዙ የምንመኛቸው ነገሮች አሉ። ምኞት ታውቃላችሁ፣ ብዙ ሰራተኛ ይቀጥራል፣ ደሞዝ ግን አይከፍልም። አሜሪካ ደርሶ ይመጣል፣ ትኬት ግን አይቆርጥም። ከአልጋቸው የማይወርዱ የሰነፎች ሀብት ነው ምን ምኞት። ስለዚህ አብዛኛው ጊዜያችን የሚቃጠለው ስንመኝ ነው። አንድ ሰው እግር እያለው እጅ እያለው፣ አንድ ሰው ተምሮ ጥሩ ቤተሰብ እያለ መስራት የሚችልበት ፕላትፎርም እያለው ቁጭ ካለ ማይሰራ ከሆነ አብዷል። በጣም ብዙ ወንዶች እዚህ ውስጥ ያላችሁ በቴሌቪዥን የምትከታተሉ በሚስቶቻችሁ ላይ ሸክም የሆናችሁ ባሎች አላችሁ። ዛሬ በጣም ብዙ ሴቶች ራሳቸውን ለመለወጥ በሚፍጨረጨሩበት ዘመን እንደሚከራይ ጊዜ ጸጉርን አበጥረ፣ ኩል ተኩለ፣ ጥፍርን ሞርደ የሀገርና የቤተሰብ ሸክም የሆንክ ስንፍናችንን እኛ ለማንቆለጳጰስ ማንብሎን በጣም ቅዱስ አርገን መንፈሳዊ አርገን እንዲም አንዳንዶቻችን ራሱ ለስንፍናችን ምንሰጠው ስያሜ እግዚአብሔር የሰጠኝ ራዕይ አለ፣ ኮሊንግ አለ፣ ያሳየኛለ የእኔ የራሴ ነገር አለ፣ ከለር አለኝ፣ የሚታየኝ ነገር አለ ምንም ነገር የለም፣ ስላበድክ ብቻ። ለተገለጠና ለተጨበጠ የህይወታችን ጉዳይ ምን ያህሉን ነው ከቀናችን ውስጥ ጊዜ የምንሰጠው? ራሳችንን ለሚያሳድገን አሁን እጅ በእጅ ላለ የህይወታችን ጉዳይ ስንቶቻችንን ጊዜያችንንም ጉልበታችን የምንሰጠው? አብዛኞቻችን ለህልም እንጀራ፣ አብዛኞቻችን ለምኞት፣ አብዛኞቻችን እንደ ቁጭ ብለን አልጋ ላይ ወይም ወንበር ላይ ወይም እያየን በጣም ነው የምንመኘው። ማህበራዊ ሚዲያ ላይ የምናያቸውን ሰዎች ህይወት እንመኛለን። የነ ሮናልዶን የነ ሜሲን ላምበርጊኒ፣ ቡጋቲ፣ ፌራሪ ምናምን የምንመኝ አሁን ያለው ወጣት ደግሞ እሱ ነው የሚመኘው። ሰነፍ ሰው ጊዜውንና ጉልበቱን ለምኞቱ አስቀድሞ የሚከፍል ሰው ማለት ነው። ስንፍና ማለት ለመሞት ማንቀላፋት ማለት ነው። አሁን እኮ እኛ ከችግር አልፈን ችግር ክፉኙ ወጥቶልናል። ከችግር አልፈን እንዳስ ሕይወታቸው ተለውጧል፣ አያምንም። እንደውም ስም ያወጣል፣ ስም ያወጣት ብቻ ስም ያጠፋል። በመስሪያ ቤት፣ በስራ ቦታ ተወዳድረው ካሸነፉት እነዚህ የመጫኛ አቋሚ ልጆች የጠቋይ ልጆች በዘመድ ነው በጉቦ ነው ምናምን ይላል። ስንፍና ትዳርን፣ ቤተሰብን፣ ቤተክርስቲያንን ሀገርን በማፍረስ የታወቀ ጉዳይ ሰይጣን ካፈረሳቸው ቤተሰብ በላይ ስንፍና ያፈረሳቸው በጣም ብዙዎች ነው። በምንም ታምር እግዚአብሔር ከሰነፎች ጋር እብረት የለም። እግዚአብሔር ቃል ኪዳሩን የሚያደርገው እግሮቻቸውን ከፈቱ እጆቻቸውን ካጸኑ ሰዎች ጋር ነህምያን ተመልከቱት። ብዙ ሰዎችን ተመልከቷቸው። ከምንም ተነስተው ታሪክ የሰሩ የከተማ ቅጥር የገነቡ እጆቻቸውን ሲያጸኑ እግዚአብሔር አምላክ ከነዛ ሰዎች ጋር እግሮቻቸውን ከፈቱ ሰዎች ጋር ኪዳን ያደርጋል። ስንፍና ማለት ለሚያስቸኩልና ለሚያስፈልግ ጉዳይ ዳተኛ መሆንና ለማያስፈልግና ለማያስቸኩል ጉዳይ ፈጣን መሆን ማለት። በርም ብርም ያልሆነ ጉዳይ ላይ ከፊት አለን፣ ማንም አይቀድመንም። ቶሞካ ለመግባት ማንም አይቀድመንም። ዳተኛ ለመዞር ማንም አይቀድመንም። ከተማው ላይ መቃኛ የመታ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ አንደ ከወጣቶች በጣም የሚያስቀይ ነገር አለ። ለምሳሌ መንፈሳዊ ነገር ያስፈልጋቸዋል። ቸርች ለመምጣት ተገፍተው ነው ይመጡ። ሶስት ሰዓት ለጀመረ ፕሮግራም ለስድስት ሩብ ጉዳይ፣ ለሰባት ሩብ ጉዳይ ይመጣሉ። እስቲ ሻምፒየንስ ሊግ ይሁን። ሻምፒየንስ ሊግ ከሆነ እነሱ ናቸው ቤቱን የሚያስከፍቱት። ከፊት ናቸው። ኳስ ይሁን እስቲ፣ ከፊት ናቸው። ለማያስፈልግ ጉዳይ ከፊት ናቸው። በተለይ ወጣቶች ስሙኝ፣ የምትሮጡበትን ጊዜ ወቁ፣ የምትሰሩበትን ጊዜ ወቁ፣ የምትማሩበትን ጊዜ ወቁ። ማስከፍ የስንፍና ጉዳይ በመሰላት እኛም ብቻ በዙሪያችን ያሉ ሰዎችንም ሁሉ ዋጋ ያስከፍላቸው። አሁን ብዙ ቤተሰቦች በእኛ ስንፍና ምክንያት ዋጋ እየከፈሉ ነው። ሲያስተምሩ ዋጋ ከፍለዋል። አሁን ደግሞ ሁለት ጸጉር አብቅለው ዋጋ ከፍለዋል። ልጆቻችንን ራሱ ዋጋ ያስከፍላል። አሁን አንዳንዶቻችን ልጆቻችን እኛን የመታ ነገር ይመታቸው አይገባም። እኛ በኖርንበት መኖር የለባቸው። እኛ ባደግንበት ማደግ የለባቸው። ከስንፍናችን የተነሳ ግን እኛ ካደግንበት በባሰ እንዲያድጉ በጣም እድል እየፈጠርን ያለን። ብዙ ሰዎች በምድር ላይ እግዚአብሔር የማይቀበለው ኮምፕሌን፣ ከስንፍና ጋር የተገናኘ ኮምፕሌን እንደሆነ ቸሁ እኛ መጣን አመጣውንምን ፍካመጣን ሰታይን ምንለው፣ አስተማሪው ስንፍና ውጤቱን እንጂ ውጤቱ የሚገኝበትን መንገድ አይፈልግም። ሀብታም መሆን ይፈልጋል፣ ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም። ካልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል። ሰክስስሉ መሆን ይፈልጋል። የተለያዩ ጉዳዮች በሕይወቱ እንዲሆን ይፈልጋል። ነገር ግን ቁጭ ይላል። ስንፍና አጉል ተአምር ይፈጠራል ብሎ ይጠብቃል። እኛ ቤት አንድ የሆነ ተአምር ይሆናል፣ በእኛ ቸርች አንድ የሆነ ተአምር ይሆናል፣ በእኛ ጉዳይ አንድ የሆነ ተአምር ይሆናል። አይሆንም። ቢያንስ መንቀሳቀስ አለብህ። ቢያንስ አንተ የሚጠበቀውን ነገር ማድረግ አለብህ። እጅን አጣምረ እግዚአብሔር ሲሞን የሚሉት አይነት ጠንቋ አይደለም። ሰው ለማስገረም ብሎ አንዳች አያደርግ። ታውቃላችሁ በስንፍናችን ምክንያት በህይወታችን ለመጣው ችግር እግዚአብሔር እንደሚጠይቅ። አሁን በስንፍና ምክንያት ተራብክ እንበል ገና በመራብ ምክንያት ራሱ እግዚአብሔር ይጠይቃል። በመቸገር ምክንያት ራሱ እግዚአብሔር ይጠይቃል። እልኛል ብለ የምትጠረጥሩ ሰው ገና የመጥሪያ ወረቀት እራሱ ይደርሳል። ምክንያቱም ቅድም እንደነገርኩ እጅ ሰጥተዋል፣ እግር ሰጥተዋል፣ ጥሩ ጭንቅላት ሰጥተዋል፣ ጥሩ ቤተሰብ ሰጥተዋል። አሁን አንዳንዶቻችሁ ቤተሰቦቼ ወይም ቤተሰብ የድሃ ልጅ ስለሆንኩ የምትሉ ሰዎች ይሄ ምክንያታችሁ ምክንያት አለ። ምክንያቱም ከነጨራሹ ወላጅ የሌላቸው ሰዎች ዶክተር ሆነዋል። ለምሳሌ የምትጠየቅ ቤተሰቦች አንተን እዚህ ደረጃ ለማምጣት ለፍተውባል፣ ደክመዋል። የራሳቸውን ምኞት የራሳቸውን ፍላጎት ትተው ለአንተ ኖረዋል። ስንፍና ማለት ኢቭን እነሱ ለከፈሉት መስዋዕትነት እንኳን ተገቢውን የሆነ ክሬዲት አለም ሰው ክብር ካለው ቤተሰቡ ለከፈለለት መስዋዕትነት፣ ጓደኛው፣ ትምህርት ቤቱ፣ አስተማሪው፣ ሚስቱ፣ እጮኛው፣ ወንድ ሴት፣ እኔ እናንተ፣ በቦታው አስገቡት። ክብር ያለው ሰው ከተቀመጠበት ይነሳል፣ ከተኛበት ይወርጣል። አንድ ጴንጤዎች ማስተካከል ያለብን ጉዳይ ቢኖር የስራ ባህላችን ማስተካከል፣ ስንፍና ጭራሽ ከህይወታችን ማራቅ አለ ብዙ እድሎች ያመለጡ በስንፍና ስንፍና ጊዜ ተሰጥቶት ጊዜ መጠበቅ ነው። አሁን የስራ ጊዜ ነው። አሁን የመማሪያ ጊዜ ነው። አሁን የመሮጫ ጊዜ ነው። አሁን አስፈላጊውን ዋጋ የመክፈያ ጊዜ ነው ግን እሱ ደግሞ ጊዜ ይጠብቃል። ጠላትን የሚያፋፋ ትልቅ መሳሪያ ቢኖር ስንፍና ነው የብዙዎቻችን ጠላት ወደ አለመውደቅ ደረጃ የፋፋው በስንፍናችን ነው እኔ እንደውም ስጽፍ እንደዚህ ብያለሁ እኛ ጋር ያለ የጠላት ካድሬ ስንፍና ምንም ይሁን እግዚአብሔር በሰጣችሁ ጉዳይ ላይ መክሊታችሁ ምንም ይሁን በየትኛውም ምን በማህበራዊ ሚዲያ ይሁን በፈለጋችሁት ጉዳይ ብቻ ግን እግራችሁን ፍቱ እጃችሁን አጽኑ እግዚአብሔር እችን አገር ሊባርክ በደጅ ላይ ነው እግዚአብሔር አምላክ የብዙ ሰዎችን የብዙ ሰዎችን መታወቂያ የብዙ ሰዎችን ህይወት የሚቀይርበት ዘመን ከፊት ለፊታችን አለ። አሁን እያለ ያለው እንደዚህ ነው፣ ንቃ፣ ወካብ ተነሳ። እኔ ልሰራ የሰማይን መስኮት ልቀድ ነው። ምድርን ልከፍታ ነው። አላንቀሳቀስ ነው። የምስራቅንና የሰሜን ንፋስ ላሰው። የሰሜንና የደቡብ ንፋስ ሊታዘዝ ነው። አንዳች የእግዚአብሔር በረከት ሊመጣ ነው። እመነ፣ እግዚአብሔር ምስክሬ ነው። አይደለም በህል ውን በህልም አስበ የማታውቀው በረከት ወደ ቤት ይመጣል።

ሰው ዘር ይሰጣል። ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው። ወዳጆቼ መርዝ ፈሳሽ ነው፣ ፈሳሽ ሁሉ ግን ውሃ አይደል። ስንፍና ማልቀስ እንኳን የማትችሉበት ጉዳት ነው። ሰው ሞክሮ ደክሞ ቢበላሽበት ድምፁ ከፍ አድርጎ ቢያለቅስ ማንም ያዝንለት። ሰው በስንፍናው ማልቀስ እንኳን የማይችልበት ጉዳት ነው። ሰነፍ ሰው እውነት ተኮር፣ እግዚአብሔር ተኮር፣ ቃሉን ተኮር፣ ራዕይ ተኮር አይደለም፣ ስሜት ተኮር ነው። ሰነፍ ሰው ለመስራት ሲያስብ ስሜቱን ማለት ይሄ ከኔ ጋር አይሄድም ይላል። ቆይ ከአንተ ጋር የማይሄድ ሁለት መቶ ብር እስቲ ያል

አመሻሽ ላይ ለሀገር ስትዋደቁ እንደነበር አስመስላችሁ ገና ከውጭ ስትገቡ ጓ ምትሉ ምን እንደሰራችሁ እንዳትጠየቁ ሪፖርት እንዳታቀርቡ ጓ ናም ብላችሁ እስቲ ደክሞኛል ልረፍበት ካለ ሰዓት በኋላ ራሱ ቲክቶክ አምስት ሰዓት ያህል ሰነፍ ሰው ዛሩም እግዜሩም አምላኩ። ሰነፍሰው አምላክ የተሻለ አማራጭ ካገኘ በጨረታው ይገድል። እግዚአብሔር የቢዝነሱን መሪ ሊሰጥ ይፈልጋል። እመነኝ ወል የሸጥ ካሁን አይነት አይደለም ከሱ የሚበልጥ እግዚአብሔር አሳልፎ ይሰጣል። የተበላሸብን አይነት አይደለም ኑይ ሞዴል እግዚአብሔር ይሰጣል። ከፍታው በር ይከፈታል። የሚከፍት የሚዘጋ የሌለው እግዚአብሔር ደጆችን ይከፍትልሃል፣ በሮችን ይከፍትልሃል። ትወጥናለህ፣ ይከናወንልሃል። ትሰራለህ፣ ይከናወንልሃል። ትማራለህ፣ ይከናወንልሃል። እግዚአብሔርን በሰው መገምገም ነው። ትክክለኛው ነገር እኮ ሰው ነው በእግዚአብሔር የሚገመገመው እንጂ እግዚአብሔር አይደለም በሰው የሚገመገመው። አሁን አንዳንዶቻችን የእግዚአብሔርን ሰጭነት፣ ሁሉን ቻይነት፣ አድራጊነት፣ የጸሎቱን መልስ፣ አባትነቱ ምናምን የምንገመገመው በሰው ነው። ስንፍና ወደ ልጆች የሚተላለፍ በሽታ። ስንፍና እግዚአብሔር ለዛሬ የመደበው ለነገ መቅጠር ነው። እመኑ። በጣም ብዙዎቻችን አሁን ያለብን አሳይመንት ከነገ ሰኞ ጠዋት እስከ ዓርብ ድረስ ብቻ ወጥረን ጠበቅ አድርገን ቢሮ ቢሮ ደውል ደውል ሄደ አድርገን አንድ ሳምንት ከሰኞ እስከ ዓርብ አድርገን ስራ ራሱ የሌለ ኮስተር አርግ መታ መታ ብታረገው ይከፈታልኩ ለዛሬ የተመደበው ለነገ አትቅ ርስ የጀመርከውን ሳትጨርስ ከወንበራት ትመስል። ስንፍና በጣም የሚገርማቸው ነገር እነግራችሁ። ስንፍና አውሬን በፈገግታዬ ክታዬ እማርከዋለሁ፣ ለስ ወይም ባለባበሱ አውሬን ይማርክ ይመስለዋል። ይቀርማል። አንበሳ በአንተ አለባበስ አይማርክም። እንደፈለክ አድርገህ ሳቅ፣ ከፈለክ ዲፕላ ሰርተህ ሳቅ። በአንተ ፈገግታ ግን አይማረክም። ሰነፍ ይቀርማል። በጣም ከመትነፉ የተነሳ ባአለባበሳ አውሬ አላምዳለሁ። ግ ሁሉያም ከሳምንት ሳምንት ከሳምንት ሳምንት ስንፍና በንጹህ ልቡና ስራሁ ሳይሆን በንጹህ አፉ ይተማመናል። የሚሰሩ ሰዎች የሚተጉ ሰዎች በአብዛኛው ጊዜ ያው፣ የማይሰሩ ሰዎች የማይተጉ ሰዎች በጣም ያውራል። ራሱ አሁን አይተ ከሆነ ባንክ ቤት ውስጥ በጣም ሸቃባ የሆኑ ሰዎች፣ ስራ የማይሰሩ ሰዎች አሁን ብዙ ነው። የሚሰሩስ አይሰራል፣ ስራቸው ራሱ ያውራል። የሚተማመኑት ራሱ በአፋቸው ነው። ሰነፎች እንደምንም ብዬ በአግባባት በአገባት ከዛ አሜሪካ ብገባ ብሎ ያምናል። ይገባል፣ ወራ አይቀመጥም፣ ጥዋት ሄዳል። እዚህ ደግሞ የሚመጡ ምስኪኖች አሉ፣ ደውለው አንተ ጋ ነው ያየሁት የተዋወቁ እኔ ስትተዋውቅ አታዩ። ስንፍና አስፈቅዶ መዝረፍ ነው። አሁን አስፈቅዶ ዘራፊ በዝቷል። ቸርች ውስጥ ያላችሁ ከፋዮች አዳዲስ ሰው ሲመጣ እየጠበቃችሁ ምትከፍሉ፣ እየተዋወቃችሁ ምትከፍሉ፣ እኔ እናንተ አላችሁ ምትገርሙኝ። ተከፋዮቹ ናቸው የሚገርሙ። አሁን ስቱ ልጅ ነው ቤተሰቡን አስፈቅዶ የሚዘርፈው፣ የምሳ ብሎ የሚዘርፍ ድምፁ ራሱ ሲያስፈራ፣ አንዳንድ ቤተሰቡን የሚፈልጥ ስንፍና። ጸሎት ላይ ይተኛል፣ ወሬ ላይ ይነቃል። ሰነፍ ከመሆናችን የተነሳ ጸሎት ላይ ቅልፋችን ሲመጣ፣ ወሬ ላይስ አቤት ስንነቃ። እንደውም ራሱ የሚገርመኝ በጣም ለዚህ ይሆናል ወሬ እንጤዎች በጣም በከፍተኛ ሁኔታ ለምን የወሬ ችግር እንዳለብን እራሱ። ስንፍና ዛሬ እንጂ ነገ አይታዩ። ዛሬ ብቻ፣ ዛሬ ከበላ፣ ዛሬ ከጠጣ፣ ዛሬ ጸዳ ካለ፣ ፈታ ካለ፣ ዛሬ ስኒከር ካረገ፣ ጉቺ ከለበሰ፣ ሰንሰለት አንገቱ ላይ ካሰረ፣ የትጉ እጅ ትገዛለች። ገዢነት ከቤታችሁ አይጠፋል። ልጆቻችሁ በጌታ በኢየሱስም ከፊት እንጂ ከኋላ ይሆኑባችሁ። መኪና በሹፌሩ እጅ እንደሚወሰን ልክ እንደዚሁ ወሳኝ የሆኑ ጉዳዮች እጃችሁ ይገባል። ብዙ

የሱ ስም ይሆንላቸዋል። ማናቸውም አይነቴ ስንፍና በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ወደ ኋላ ያስቀረ ስንፍና በጌታ በኢየሱስም ስንፍናን ከአሳቤ ከቤቴ ከህይወቴ አወጣል። እግሮቼን አራምዳቸው እንቀሳቀሳል። እጆቼ ይሰራሉ። ከማንም አልጠብቅም። የማንንም እጅ አልጠብቅም። የማንንም ፊት አላይም። እግዚአብሔር ይባርከኛል። እግዚአብሔር ደጆቼን ይከፍታል። እግዚአብሔር ቤቴን፣ ህይወቴን ይባርካል። ከዚህ በኋላ አንድ ዓመት የፈጀባቸው ጉዳይ በአንድ ሳምንት ማለቅ ይጀምራል። የዘመናት ሊሆን ይጀምራል። የእናንተ ነገር በጌታ በኢየሱስ ስም እየሰፋ ይሄዳል። ይሁን። አቤቱ መባረክን ባርከኝ እንዳለ የአቤጽ እንደ ጸለየ፣ አቤቱ መባረክን ባርከኝ፣ እጅ በላይ ላይ ትሆን፣ አገሬንም አስፋዳት ሄሪተሪ ይሰፋል። የአንቺ የሆነ ግዛት ይሰፋል። የእግዚአብሔር እጅ ባንቺ ላይ ይሆናል። በጌታ በኢየሱስም የኃይል እርምጃ ይጨምራል። የአገልግሎትህ እርምጃ ይጨምራል። የቢዝነስ እርምጃ ይጨምራል። ወደፊት እናቴን ወደኋላ የሚጎትት ነገር ለመጨረሻ ጊዜ የተቆረጠ ይሆን ወጣቶች ነገር የሚከለክል ልክ ልትማር ስትል ልታጠና ስትል የሚጫጫን ነገር በጌታ በኢየሱስ ስም ከላይ ክላራቀፍ በፍጹም የችግር ሪፈረንስ እግዚአብሔር አያደርግህም። እግዚአብሔር የብድር ሪፈረንስ አያደርግህም። መጽሐፍ ቅዱስ ሲናገር ደስ ይላል። ጠዋትም ዝራ፣ ማታም ዝራ። የትኛው እንደሚበቅል አታውቅም። አስተማሪ ከወቅ። አስተማሪ የሆነ ብቻ አትሙት። ነጋዴ ከወቅ። ነጋዴ ብቻ ሆነ አትሙት። አገልጋይ ከወቅ። አገልጋይ የሆነ ብቻ አትሞት። ጠዋትም ዝራ፣ ማታም ዝራ። የትኛው እንደሚበቅል አታውቅም። አየ አስተማሪ ከወቅ። የሆነ ነገር ታይም ፍሪደም ፋይናንሻል ፍሪደም ያለው ነገር ዝራ። አንድ ነገር ከወቅ። አንድ ነገር ሆነ አትሙት። የትኛው እንደሚበቅል አታውቅም። ስፖርተኛ ከወቅ። አንድ ስፖርተኛ ሆናችሁ ብቻ እንዳትሞቱ ሌላ ነገር ዝሩ።